እና መጠየቅ የፈለኩት እንትን ነው። ስለ አሁን ለምሳሌ እኔ የራሴን ለማጥናት ሞክልልና እስከናክል ተምሬ ነበር እና ግን ወደ ጀርመን ስመጣ ስላልተመቸኝ አቋረጥኩት መጨረሻ አካባቢ ላይ እና የራሴን ሃይማኖት አውቃለሁ፣ ግን ያው በአንተ በኩል

አንተ ምንድን ነው እስልምና ትክክለኛ ሃይማኖት ነው ብለህ ያረገ ምክንያትና ና ሌላው ሃይማኖት ኦርቶዶክስ ሆነ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ምንም ሊሆን ይችላል። ልክ አይደለም። የኔ ሃይማኖት ልክ እንደ ነው ብለህ ያመንክበት ምክንያት እንድትነግረኝ ነው የፈለግኩት። በጣም ጥሩ፣ ችግር የለውም ለክርክር ምናም ሳይሆን ነው፣ ችግር የለውም። አብሽር። እንግዲህ ስለ እስልምና የራሱ የሆነ መለኮታዊ መጽሐፍቶች አሉት

ስለ ክርስትናም እንዲሁ የራሱ መለኮታዊ መጽሐፍቶች ተብለው የሚታመኑ አሉ። ከዚህ አንጻር ፍትሃዊ ሆነን የትኛውን ሃይማኖት ነው አምላክ የደነገገው? በሁለቱም ላይ ነቢያት አሉ። የትኛው ነቢይ ነው የትኛውን እምነት የሰበከው? ኦርቶዶክስ ነው ወይንስ እስልምና? ምን የሚለውን የምናይ ይሆናል ማለት ነው። በደንብ አዳምጡ። እንግዲህ ከእኛ ከኢስላም ሲጀምር ጊዜ አምላክ ራሱ እንደደነገገው ይነግረናል። ይህን ሃይማኖት እስልምና ይህን ሲናገር ምን ይላል?

አብርሃም ሙስሊም እንደነበር ቃል በቃል ይነግረናል። ተከታዮችንም ሙስሊሞች እያለ ይሰይማቸው ነበር ይለናል። በሌላ ቦታ ላይ ልክ እንዲሁ ሱራ ልዕምራን ላይ ምን ይላል? ማካነ ኢብራሂሙ የሁድያን ወላ ነስራንያ ወላኪን ካነ ሐኒፈ ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ በአንዱ በአምላክ በእኔ ላይ የሚያጋራም አልነበረም ይልቁንስ በእኔ ትእዛዝ ላይ ቀጥ ያለ ሙስሊም ነበረ እያለ ይገልጸዋል። ልክ እንዲሁ ያዕቆብም ሙስሊም እንደነበር ይገልጽልናል። ያዕቆብም ልጆቹን ሙስሊም ሆኑ እንዳላቸው ይገልጻል።

እግዚአብሔር የትኛውም ቦታ ላይ ሰዎችን ክርስቲያን ሆነ ብሎ አላዘዘም። ገብተዋል ልክ። እንዲሁም ነቢያቶችም ህዝቦቻቸውን ክርስቲያን ሆነ ብለው አላዘዙም። አንድ የመጽሐፍ ቅዱስ ጸሐፊ እና አንድ እንኳን ተነስቶ አከሌ ነቢይ ክርስቲያን ነበር ብሎ የገለጸበት ቦታ የለም። ስለዚህ ይህ ከአምላክ ዘንድ እውቅና እስከሌለው ድረስ ነቢያቶች ዘንድ እውቅና እስከሌለው ድረስ ነቢያቶች የኖሩበት መሆኑ እስካልተገለጸ ድረስ

ይህ ትክክል ነው ተብሎ ሊታመን አይገባም። መቼም መለኮታዊ ትምህርት ሊመጣ የሚገባው ከአምላክ ዘንድ በነብያት በኩል ነው። ላላ ይሄ ነገር ደግሞ አታገኘው የሐዋርያ ስራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። እና ይህ ነው፣ የዛኔ ነው ሰዎች ክርስቲያን ተብሎ የተጠሩት እያለ ይነግረናል መጽሐፍ። ከዚያ በፊት እነ አብርሃም እነ ሙሴ ምን ነበሩ? በፍጹም አልተገለጸም።

እኛንን እንደ ባህሪያችን መሰረት ገነት መግባት የሚገባው ገነት ይገባል፣ ጀሃን መግባት የሚገባው ጀሃን ይገባል ብላችሁ የምታምሱ በክርስቲያኑ፣ በሙስሊሙ፣ በሁሉ በሃይማኖቱ እኛንን ትክክለኛው ብለው ነው የሚያስቡት። እኛንን ጥሩ የሰራ ነው እንገባል ወደ ገነት ብሎ ነው የሚያስቡት እና

አሁን ለምሳሌ እኔ እኔ መጽሐፍ ቅዱስ ማን እንደ ጸፈው አላውቅም። የዛሬ የዛሬ አምስት መቶ ዓመት የዛሬ ስድስት መቶ ዓመት ጠፋብህ። በሙሴ ዘመን ሙሴ ጽፎት የመጣውን እኔ አላቁ አላየሁትም፣ እና አንተስ ከቁራን ከፈጣሪ በቅዱስ ገብርኤል መልክ ለነቢዩ መሀመድ የተሰጠዋ ካልተሳሳት ትክክል

እና እንዴት ለምሳሌ አንተ ያላየውን ነገር የዛሬ ሁለት መቶ ዓመት በአንተ በእኔ በኩል የዛሬ ሁለት መቶ ሶስት መቶ ዓመት የተፈጠረውን ነገር ልታምን የቻልክበት መንገድ እንድታስረዳኝ ካላስቸግርኩ። በጣም ጥሩ። እንግዲህ በውስጡ የተነገሩ ነገራቶች ናቸው የምናያቸው። ይሄን ልናምን የምንችለው በምንድን ነው? በውስጡ የተነገሩ ትንቢቶች አሉ። ገብቶሃል?

እንዲህ እነዚህ ነገራቶች ይፈጸማሉ ብሎ ተነግሮ ያ ነገር የተነገረው ቃል በቃል ሆኖ የአይን ምስክሮች ደግሞ ያንን መስክረው ስታይ ጊዜ አሁንም በተጨባጭ በምታያቸው ጊዜ ይህ እውነት መሆኑን ይገልጽልሃል። ምናልባት ነብያት በሚለው እንኳን እንደው እንትን ባንል ማለት ነው፣ ነብያቶች በእርግጥ የነብይነቱ ማረጋገጫ አንደኛ መለኮታዊ ቃል የሚመጣለት በቅዱስ ገብርኤል አማካኝነት መሆኑ ነው። ይህን ቃል በቃል ይናገራል ቁርአን።

ያ ነብይ ደግሞ ለህዝቦቹ ተአምርን አድርጎ ያሳያቸዋል። የነብይነቱ ማረጋገጫ ይህንንም ያረጋግጣሉ። ነብ ስ ላ ል ሌላው ነገር ምንድን ነው? አንድ ነቢይ የነብይነቱ ማረጋገጫ ትንቢትን ይናገራል። ትንቢቱን ባለው መሰረት ይፈጸማል፣ አይደለ? ይህም የነብይነቱ ማረጋገጫ ነው። እነዚህ ነገራቶች ሁሉ ለእርሳቸው ነብይነታቸውን የሚያረጋግጡ ሆነው እናገኛቸዋለን። በቅዱስ ገብርኤል አማካኝነት እንደመጣ ቃል በቃል ሲናገር ምን ይላል ቃሉን

መልአኩ ገብርኤል ራሱ ተገልጦ ለነቢዩ ሙሐመድ ሰላይሰለም ያሙሐመድ አነ ጅብሪል አንተ ረሱሉላህ ብሎ ብስራቱን ሲሰጣቸው እናያለን። ሙሐመድ ሆይ አንተ በእርግጥም የአምላክ መልእክተኛ ተደርገህ ተመርጠሃል፣ እኔ ደግሞ ወዳንተ የተላኩት መልአኩ ገብርኤል ነኝ ብሎ ቃል በቃል ይነግራቸዋል ማለት እናይህ ነው። ይህ የአይን እማኞች አይተዋል ወይንስ እርሱ ራሱ ነው ወይ ምስክሩ ከተባለ

የአይን ማኞች ይመለከቱ ነበር። መልአኩ ገብርኤል መጥቶ ሲናገር ከአንድ ከመቶ ሺህ በላይ ሶሃቦች ቁጭ ብለው ነብ ላ ለም ባልደረቦች ይህንን አይተዋል መስክረውም ተዘግቧል በሀዲት ላይ ማለት ነው። አንደኛ ይሄ ነው። ሁለተኛ ትንቢት ተናግሮ ያነቢ ትንቢቱ ሲፈጸም የነቢይነቱ ማረጋገጫ ነው። ይህ ነው ትንቢት። ከቶ በሰው ፈቃድ አይመጣም በአምላክ ፈቃድ ነው፣ የአምላክ መልእክተኛ መሆኑ ማረጋገጫ ነው። ካለው በተቃራኒ የሚከሰት ግን ሀሰተኛ ያደርገዋል።

ዛሬ ነቢያችን ሰለላሁ አለይሂ ወሰለም በርካታ ትንቢትን ተናግረው ይሄ ነገር ሲፈጸም ተስተውሏል። በርካታ ሀዲቶች አሉ ለዚህ የሚያመላክቱ። ለምሳሌ ጦርነት ሊካሄድ ካለ ካዲያኖች እነርሱን ሊያጠቁ ከመጡ ነገ በሚደረገው ጦርነት ላይ ድል የምታደርጉት እናንተ ናቸው እያሉ እየነገሯቸው ባሉት መሰረት ያን ነገር ድል አድርገው ይመለሱ ነበረ ማለት ነው ሰሃቦች። ልክ እንዲሁም ሌሎችም ሌሎችም በርካታ ትንቢቶችም ተፈጽመዋል ነቢያችን ሰለላሁ አለይሂ ወሰለም የተናገሯቸው

ሌላው ነገር ተአምር ነው። አይንን ማብራት ይመስል ጨረቃን መክፈል ይመስል ሰባቱን ሰማያት አድርገው መሄዳቸው ከጣታቸው መካከል ሰዎች በተጠሙ ጊዜ ውሃ እንዲወጣ አድርገው ህዝብን ከጥማት መታደጋቸው ለጥቂት ሰው የሚበቃን ምግብ ለሶስት ለአራት ሰው የሚበቃ ለ1500 ሰው ያንን እንዲባረክ አድርገው ማብላታቸው የአይን ማ የአይተው ይሄን መመስከራቸው ይህ በእርሳቸው በአማካኝነት ይመጣው ቃል እውነትም የአምላክ ቃል እንደሆነ እርሳቸውም የአምላክ እውነተኛ ነብይና መልእክተኛ መሆናቸውን የሚያረጋግጥ የሆኑ ምልክቶች

ናቸው። በዚህ ነው። እሺ ራሴንም እየጠየቅ የነበረውን ጥያቄ መለሰ ልኛል አሁኑ ወሰን እንግዲህ አልችልም። ከባድ ነው። ስለ አንዴ ስትገባበት አስቦ ደግሞ ልጅ ነው።

እ ትጠብቀኛለህ አይ እኔ የምጠይቅ ቅድም የሆነ ወንድማችን በጠየቀው በመለስ ክለት እንትን ነው አንድ ሰው ኒካሳ ያድርግ ከወለደ አባት አይባልም ባልከው ትንሽ እውቀቱን ስለፈለኩኝ እንድታብራርልኝ ነው አንድ ሰው እንግዲህ

እሺ አንድ ሰው አባት ሊባል የሚችለው ሽሪያዊ የሆነ ኒካህ አድርጎ ሲወልድ ጊዜ ነው። ያ ባይሆን ኑሮ ሰዎች ያለ አባት ይኖራሉ፣ ምንም ጣጣ ሳይኖራቸው። አስቡት፣ ሰው እንደፈለገ ወልዶ የአባትነት መጠሪያ የሚኖረው ከሆነ ዘርም አይጠበቅም። ሰው እንደፈለገ እየወለደ በቃ አባት ነኝ የሚለውን በር ይከፍታል። ያ የሆን ዘንድ አባት የምትባለው ሽሪያዊ የሆነ ኒካህ አድርጋ ስትወልድ ጊዜ ነው።

ይወታቸዋል አ ሰዎችም ወደ ኃጢአት እንዳይሄዱ ትልቅ የሚዘጋቸው ነገር ነው። እና ስለዚህ አባት አባት ሊባል የሚችለው ሸሪዓዊ በሆነ ኒካህ አድርጎ ሲወልድ ጊዜ፣ በዝሙት የወለደ ሰው የአባትነት መጠሪያ አይለው። ለዚህም ነው ነብያችን ሰለላሁ ዓለይሂ ወሰለም አልወለዱ ልልፍራሽ ወልልአይር ልሐጀር ያሉት። በለሞች መካከል ሁለት አሰባል፣ አንደኛው፣ ሌላኛው ምንድ ነው? እቺ ሴት ያደረገችው ከአንድ ሰው ጋር ብቻ ከሆነ በዚያ ሰውዬ ቢጠራ ልጆች ችግር የለም የሚል አቋም ያላቸው አሉ።

ነገር ግን ከብዙ ሰዎች ጋር ከሆነ አድርጋ ሴትዮዋ የወለደችው የዚህ ሰውዬ ማንኛው አባት ሊባል እንደሚቻል ሊወሰን አይችልም፣ እና የዚህን ጊዜ አባት ተብሎ ሊጠራ አይችልም። ማን ናቸው ብሎ ተናግረዋል። ቦታቸዋል አይደል። ያን ቢሆን ግን ትክክለኛው ምንድን ነው? ሸሪዓዊ የሆነ ኒካህ አድርጎ የወለደ ነው አባት ሊባል የሚችለው። የሚገዛን የነቢ ስ ላ ሰለም ንግግር ነው፣ የአላህ ስብሃነ ወተዓላ ቃል ነው። ነቢ ስ በዚህ ጉዳይ ተናግረው ከሆነ ታል ጉዳይን ማለት ነው

እንትን ልጅ ከተወለደ በኋላ ኒካስ ቢያደርጉ ስትል ልጁ አይጠራም ማለት ነው። በአባቱ ጨረስን እኮ። ከዚያ በኋላ ህይወት ይጀምራል። ከዚያ በፊት የነበረው የዘመት ህይወት ነው ያለ ኒካ። ከኑሮች አመሰግናለሁ። ሙና ሙኒቲ ሰላም

ምን አይሰማሻል? እሺ፣ ለሉሽ ካላሽ ጠይቁ እንጀራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከይፍ ሐልክ ያ እንጀራ። ሁለት ነገር ነው ቅድሚ ላቅመ አዳም ወይ ላቅመ ህይዋን መድረስ የሚለው ከምግብ ጋር የተገናኘ መሆኑን ያሁን፣ የዘመናዊም ነገር ይሄ መቀንጨር የሚባል ነገር አለ። የተመጣጠነ ምግብ ሲያገኙና

እንደገና ደግሞ እንደ ማህበረሰቡ አንዳንድ ልጆች አሉ። የዘጠኝ 9 አመት ነው የሃያ አመት የሚመስሉ አሉ በቴሌቪዥን መስኮቶች የምናያቸው አሉና በዚህም ዘመን መኖሩን ያው እንትን እንዲባል እኔ ከአሜሪካ አስታውሳለሁኝ የዛሬ አመት አካባቢ ነው። ልጅ ገና አስር አመት ሆና አካባቢ ገና ወደ አስር ዓመት እየሄደች ነው የወር አበባ ይቺ በጣም እንደነገጥኩኝ ምናምን ብላ የጠየቀች ሴት

ቶ የወለደች ልጅ ማቃታለች ማራት ውስጥ በአስራ ሁለት እና አለ። አሁን ባለፈው ራሱ በማን ነው በሰይፉ ነው ምናምን ቀርባ የዘጠኝ አመት ልጅ ናት። የምትመስለው ስታያት የሀያ ዓመት ነው አለ። ገብቶ ማየት ይቻላል። እና በዚህም ዘመን እንደዚህ የሚከሰቱ አሉ ማለት ነው። እንትን የሚለው ግን ቅድም ያነሳው ግን ምን ይላሉ

ባለፈው ወራቤ ሄጄ ነበር እና ስልጤ ማለት ነው። ወራቤ ቡታጅራ እዚያ ሰምቻለሁ። ህዝብ ነው። በነገራችን ላይ ጅማ ቀን ነበር መጀመሪያ የሄድኩት።

ገና ጁማ ሶላት ሳይደርስ በፊት ሁሉም ሱቃቸውን ሲዘጉ ተመለከትኩት በጣም ነው የገረመኝ ወላሂ በሁሉም ሱቃቸውን ይዘጋሉ ጁማ ልክ አዛ ሲባል እኮ ነው አብዛኛ ሰው ዘግቶ የሚሄደው አደለ ሶላት ደረሰብኝ ብሎ ላላ እንደዛ አደለም ስልጠኝ ነው ያየሁት በጣም ነው የገረመኝ ሶላት ሰዐት ከመድረሱ በፊት ዘጋግተው ጨራርሰው ይሄደዋል ወደየት ናቸው ስል የጁማ ቀን ሁልጊዜ እንደዚህ ነው ቀድመው ሱቃቸውን ዘጋግተው ወደ ሶላት ይሄዳሉ የት ነው ያለሁት

ቶሎ ብላችሁ ወደ ሶላት ፈጥናችሁ ሂዱ ይለናል። ንግዳችሁንም ሱቃችሁንም ገበያችሁንም ተዉ ይለናል። እነዚህ ሰዎች ትውት አድርገው ወ ወደ መስጅድ ሄደው ዘጋግተ ሄደዋል። እኔ በጣም የተደነኩት ዛኔ በጣም የገረመኝ ማሻላ ደስ የሚል ነገር ነው። በዚያ ላይ ሰው እና አይደለ ሌላ ከተማ ላይ ሄደህ የምታየው አንተ እንደዚህ ስድብ ምናምን ወየና አትሰማም። እንደዚህ አይነት ቃል መጥፎ ቃልን አትሰማም።

ጥሩ፣ ትልቁ የማገኘ ትንሹ በተማምና ሰላም ሆነ የምትሄደበት እና ክፉ ቃል የማትሰማበት አካባቢ ነው። ሁሉም ስራ ነው የሚሰራው፣ ደስ ይላል። ማሻአላህ አላህ ይጨምርላቸው ይጠብቃል ሙሉ ኢትዮጵያ። አሚን አሚን። ጥያቄ ነበረኝ፣ ቲክታክ በረመዳን ማየት ረመዳን አጥፋን፣ ክፉ ነገር እንዳታይ

ክፉ ነገር እንዳታይ ተደጋግ በረመዳንም ሆነ ከረመዳንም ውጭ ቢሆንም ክፉ ነገር እንዳታይ ካየህ ይጠፋል ወይ ከተባለ፣ ላምንዳን ይቀንሳል እንጂ እንደዚህ ሙሉ በሙሉ ጾሙን አያጠፋው።